ለምንድን ነው? አንቺ ትልቅ ሰውነኝ የቢዝነስ ሰው ነኝ ታይም የለኝም። ከች ለምንድነው የምታዳምጭ? እነዚህ ተርካሻ ዝም ብለው ወሬ የሚያመላልሱት ምድረ ሞስት ኦፍትም ገረዶች ናቸው። በየቤት ውስጥ እንትን ምናም የሚሰሩ አይማሩ ምና ይሉ። አንቺን ለምንድነው የምታዳምጫቸው? ወይዘሮ ሊንዳ ወይዘሮ ቴና፣ ይሄን ሊካ ያወራችሁ ከአንቺ ጋር ነው። አንቺ ወይዘሮ ቴና ዋሽ ትሸታል። ምን ብለሽ የራሴ ቢዝነስ አለኝ፣ ትልቅ ሰው ነኝ፣ የራሴ ስራ አለኝ፣ ታሚንግ የለኝም፣ ቢዚ ነኝ ብለሽ ማለት ነው። አቤት ጉራ፣ አቤት ጉራ፣ አቤት ጉራ ለከ። እንደዚህ የሚቻላል እንደ ጋይዝ የምር እንደዚህ የሚቻላል እንዴ? አንቺ አባክሽን የተኛው ቢዝነስ ነው አለብሽ? ምን ቢዝነስ ነው አለብሽ? አንቺ ውሸታም ደግሞ ወዘሮ ቴና እየሰደበችሽ ነው። አንቺ አንቺን ጨምራ እየሰደበችሽ ነው። ቢኮርስ ገረድ ካለች አንቺን ይወክላል አንቺን አለሽበት ግርድና ውስጥ አንቺ አራ በቀት ተቀደረሽ ተቀደረሽ አይደለም የምትሰሪ እ አራ በቀት ተቀደረሽ ተቀደረሽ ነው አይደለም ወይ የምትሰሪ ነው። አሮግቷን ጠብቀሽ አይደለም የምትሆኝ። አሮግቷን ፓምፓስ የቀየርሽ ያሮግቷን ልብስ የቀየርሽ ቃንቃን አሮግቷን ጠብቀሽ ውለሽ ማታ ማታ ላይፍ ትገቢያለሽ። ቡናውን ለቃቀምሽ ነው የሚያወር የሚታ ያወረሽ ነው የምታድሪ የትናው ቢዝነስ ያለው ሰው ነው ቡና ወሬ ያወራ የሚያድረው? ላይቭ ላይ ገብተሽ ራሱ ቢዝነስ የቢዝነስ ስራ ኮ ያወራሽ ብታድሪ እሱ ኦኬ ይባላል። ቡና ወሬ ያወራሽ ከዚህ ለቃቅመሽ ከዚህ ለቃቅመሽ ላይቭሽን ከፍተሽ ምታድሪ፣ ሴትዮ ድረት ነፍተሽ ማለት ነው፣ ወሬ ለቃቅመሽ ስራ አለኝ፣ ቢዝነስ ሰው ነኝ፣ ትልቅ ሰው ነኝ፣ እንደዚህ ነኝ። አቤት ጉራ አቤት ጉሮ ለከ እንደዝግ ይመቻል። አንቺ ሊንዳ በነገራችን ላይ ወይዘሮ ቲናዬ፣ እኔ አንቺን አከብርሻለሁ፣ ነገር ግን ወይዘሮ ሊንዳ ምንም አይነት ስራ የሚባል ነገር የላትም። እሱ ኦኬ ትልቅነት፣ ትልቅ ነኝ ያለችው ኦኬ ትልቅናት፣ እድሜ ትልቅናት፣ እድሜ አምሳ አመቷ ነው። አምሳ 50 አመት ትደርሳለች። አስተሳሰቧ ግን ከህፃን ልጅ ሚያለሶ አስተሳሰብ ነው አለባት አሰሳሰባ እፃን ልጅ ነች፣ እፃን ገበሽ። ስራ የሚባል ነገር የላትም። ቢዝነስ የሚባል ነገር የላትም። ቢዝነስ ይሄ ቢዝነስ ምናምን ቢዚ ምናምን የምትለ ውሸቷን አሮጊቷ ነጠብቃ የምትሆ ገረድናት መዳም ቤት ተቀጥራ አሮጊቷን ጠብቃ ነው የምትሆነው። በደንብ ስለማቃት ነው። እኔ ሀፍታ የራሷን ሀፍታ ማድረጋ ቆጥራ ቢኮስ አንድ ሰው ስራ ካለው ሀፍታም ሆኑ እንዳረሱ። በነገራችን ላይ አንድ ሰው ስራ ካለው ሀፍታም ነው። ነገር ግን ወይዘሮ ሊንዳ የራሷ ቢዝነስ የላትም። አረብ ሀገር ተቀጥራ ነው የምትሰራው። አሮግቷን ጠብቃ ነው የምትሆነው። ቀን ቀን አሮጊቷን ጠብቃ ትውላለች፣ ማታ ማታ ላይቭ ትገባለች። ላይቭ ላይ የሰፈር ወሬ፣ የቡና ቤት ወሬ፣ የቤተሰብ ወሬ ለቃቅማ አምጥታ ያወራች ነው የምታድረው። ያወራች ነው የምታድረው። አንድ ቀን ስቲ

ጓደኞችን ጠይቂያለሁ እምቢ አለች። እኔ ቀጥታ ተስላት አወረደችልኝ። በቃ ምንድን ነው እሱ እኔ በእውነት እኔ ራሴ ጊዜ የለኝም፣ እንደዛ አይነት ነገር ምንም ችግር አንቺ ጊዜ የለሽም አቃ አለው። ወይዘሮ ቴናዬ አንቺ ቢዚ ነሽ። ቢኮዝ ሰው ነው አንቺን ያበላሸሻለ ሸው ግን ወይዘሮ ሊንታዬ ተይ፣ ተባኖብሻል። ተይ ተይ! አንቺ ቢዝነስ ፊት አንቺ ቢዝነስ ፊት ጭራሽ ቢዝነስ አለኝ ትልቅ ሰው ነኝ እንደዚግ እንደዚግን አንቺ

ሸምዖኒው ችግር የለም። ምን ሆን እኮ ምን ሆን ነው? አዎ ይሳካሻል ትደርሻለሽ። ግን የሰው ወሬ የሰው ምቀንነት አንድ ሰውን ማጥፋ አንድ ሰውን እንዴት ብዬ ላጥፋ ካልሽ እራስሽ ትጠፋታለሽ። ራስሽ የቆፈሹ ጉርጓድ ውስጥ ራስሽ ትገባታለሽ። አንቺ ጉራንኛ፣ ይሄ ጉራሽ እንደውም ይሄ ጉራሽ አያስቀጥልሽም። ይሄ ጉራሽ ይሄ ጉራሽ አያስቀጥልሽም። እንደውም ቢዝነስ ቢዝነስ ናፍቆት አለሽ አይደለም? ቢዝነስ ምኖት አለሽ አይደለም? ስሪበት በደንብ ስሪበት። የሰው ወላይ ትተሽ የሰው ህይወት የሰው ህይወት ውስጥ ገብተሽ የቤተሰብ ቤተሰብ ውስጥ ገብተሽ ቤተሰብ መጣ ማበጣበጥ ፍቅረኛ ሞቹን ገብተሽ ማበጣበጥ ትተሽ አራስሽ ኖረስ አራስሽ ሆነ ለራስሽ ስርበት። ከዛ ያ ያልሹ ቢዝነስ ትከፍታለሽ ትከፍቻለሽ። ችግር የለም ችግር የለም። ሁሉም ሰርቶ አይደለም እንደ ቢዝነሱ የሚከፍተው ሁሉም ሰርቶ አይደለም እንደ ማኪናው የሚገዛው። አዎ አንቺ ከግርድነት ትወጫለሽ። በርጭበት፣ ስርበት። ማታ ማታ ደሞ ታኝ ማታ ማታ ላይብሽን ከፍተሽ የምታድሪ ማታ ማታ ታኝ። ግን ስራ ብዙ ስራ የለሽም፣ ምክንያቱም አንድ አሮጊት ብቻ ነው የምትጠብቂ። ያቺ አሮጊት ደግሞ ትንሽ ነው የምትበለው። ልብሷ ደሞ ያሷ ልብስ ብቻ ነው። ታጥቢያለሽ፣ ትቀይራለሽ። እንትን ስታደርግ ደሞ ፓምፐርስ ትቀይራለሽ። በስ ይሄ ነው፣ ይሄ ብቻ ስለሆነች ነው ማታ ማታ ከፍተሽ ላይብሽን ከፍተሽ ምታድሪ ቀን ቀን ያቸር ሮጌትን ትጠብቅያለሽ። በቃ ይስራሽ ጋ ነው ግርድናሽን፣ እመኝበት አንቺ። በግርድናሽ ታፍራለሽ እንዴ! ሰው በግርድና ያፍራል? ሰው እኮ ወሰርቶ እኮ ነው ከግርድና የሚወጡ። አንቺ አዲስ አበባ ግርድና ስሰሪ ነበር። ከአዲስ አበባ ግርድና ደግሞ ከፍ ያለ ግርድና ማተሻል። ዱባይ ከፍተኛ ግርድና ነው። ብርም አለበት። በደንብ ከሰራች ደግሞ በዚህ ግርድና ትወጪያለሽ። ሁላችንም እንወጣለን። እኔም መውጣለሁ። እኔም መሆን እየሰራው ነው ግን ቢዝነሴን ሲከፍት ነው። ደረቴን ነፍቼ ቢዝነስ አለኝ፣ ይሄ ይሄ ቢዝነስ የእኔ ነው ብዬ ለሶሻል ሚዲያ ላዩም ይሁን ሶ ፕራይቬት ላይቭም ይሁን ይሄ ይሄ የኔ ቢዝነስ ነው ብዬ ብዬ ማውረው የሌለኝ ቢዝነስ ከሰምጥቼ ነው ማውረው አንቺ ቢዝነስን